በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። በመላው ዓለም የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር እግዚአብሔር ሰላምታ ይድረሳችሁ። እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ የመጽሐፍ ቅዱስ ጥናት ኦሪት ዘፍጥረት ነው የምንመለከተው። ባለፈው ምዕራፍ ሰባትን ተመልክተናል። እንደ እግዚአብሔር መልካም ፈቃድ ዛሬ ደግሞ የምንመለከተው ምዕራፍ ስምንትን ነው። በዚህ በምዕራፍ ስምንት ላይ እንግዲህ ህጸተማይ ወይም ስለ ውሃ መጉደል ነው። ባለፈው ያየ ነው ያ ውሃ መሙላትን አለመቆጣጠሩ፣ ፍጥረትን ሁሉ መደምሰስና ማጥፋቱ፣ ከመርከቡ ውጭ ያሉት ነገር በሕይወት አለመኖራቸውን በዝርዝር ነግሮናል። አሁን ደግሞ የሚነግረን ያው በምድር ላይ ውሃ መጉደሉን እና ወይም እግዚአብሔር ደግሞ ሰውን ማሰቡን ነው። ወተዘከሮ እግዚአብሔር ለኖህ ብሎ ነው የሚጀምረው ይሄ ምዕራፍ ደግሞ። ወተዘከሮ እግዚአብሔር ለኖህ ወበኩሉ አራዊት ወበኩሉ እንስሳ ወበኩሉ ዘሀሎ ምስሌሁ ውስተ ታቦት አምፃ እግዚአብሔር መንፈስ ሰላይ ለምድር ወነፍገ ማያ። ይህ እግዚአብሔር ኖህንና አሱ ጋር የነበሩ እንስሳቱን አራዊቱን ሁሉ አሰበ ይላል አስቦ ምን አደረገ? የሚለውን ደሞ ሲነግረን ምናለ ዋምፃ መንፈሰ በዲበ ምድር በምድር ላይ ንጹህ ነፋስ እንዲነፍስ አደረገ ይላል። ያ ውሃውን ወደ ፍል የሚቀይር ነፋስ አይደለም። ነፋሳ ተማያ ሳይሆን ነፋሳ ተማዕቱ መካከል የሚመጣው የመቅሰፍት ነፋስ ሳይሆን መልካም የሆነ መንፈስ ወይም ነፋስ እንዲነፍስ አደረገ ነው እየነገረን ያለው። ያም ከመጣ በኋላ በምድር ላይ ውሃውን ማጉደል ጀመረ። ውሃው እየጎደ ቦታ ሀጾ አንቄ ተመቃ ላይ ዋስራበሰበይኒ ተሂዘ ከሰማይ የሚያወርደው የሰማይ መስኮቶች ሁሉም እነሱም ተዘጉ። የተከፈተው ሁሉ ፍልሃ የሚያዘን ሁሉ ወቆመ። ዝናብ እምነ ሰማይ ከሰማይ ወይም ከላይ ከጠፈር ከታች ወጥቶ ወደ ታች የሚወርደው ያውሃ መዝነቡን አቆመ። ዋሃ ዘይ ልቅማይ ወይ ሁርብ እነ ምድር ከዚያ በኋላ ምድር በምድር ላይ ውሃ መጉደል ጀመረ። ውሀው መቼም ኖህ በዚያ ከነ ቤተሰቡና የያዛቸውን እንስሳትና አራዊትን ይዞ በመርከብ ላይ የቆየው መቶ ሃምሳ ቀን እንደሆነ ሊቃውንት አባቶቻችን ይናገራሉ። ይሄ ውሃው ፍልውሃ መዝነብ የጀመረው በሚያዝያ ወር እንደሆነ ከዚያ እንደገና ደግሞ ውሃው የጎደረው ደግሞ መስከረምና ጥቅምት ላይ እንደሆነ መቶ ሃምሳ ቀን ቆጥሮ በዚህ ልክ ሊቃውንት አባቶቻችን በትርጓሚ ያስቀምጠዋል። ወነበረት ቲቲ ታቦት በሳብ ወርህም በሰባተኛው ወር አማስሩ ወሰኒውም በሃያ ሁለተኛው ለጽልመት ውስተ አድባር አራራት በአራራት ማለትም በርቀት እየታየች የነበረችው ወደታች እየወረደች መጣች ነው የሚለው። ከዚያም በኋላ ወማይሰ ይሐጽጽ ወይነት ውሃው ግን እየጎደለ እየጎደለ መጣ። እስከ አስርቶ ወርህ እስከ አስረኛ ወር ወአመ ኮነ አስርቶ ወአሐዱ አውራክ አስራ አንድ ወር በሆነ ጊዜ እምርሰሰርቀ ወርህ አስተራይ አርስቲ ሆሙ ለአድባር ከአስራ አንድ ወር በኋላ የተራራዎች ራስ እየታየ እየታየ እየታየ እየጎደለ እየጎደለ ውሃው መንጣቱን ቅድም እንዳል ነው። አራራት የሚለው መራቅ እንጂ ተራራ እንዳልሆነ የተራራዎች ራስ መታየት ጀመረ ይላል። ይህ የሆነው ከመቶ ሃምሳ ቀን በኋላ ዝናም ማያይክ ዘንቦ ከጨረሰ ከመቶ ሃምሳ ቀን በኋላ ወኮነ እምድረ አርባ ዕለት ከአርባ ቀን በኋላ አረሃው መስኮታ ለታቦት ኖህ እንተገብረ አስቀድሞ ሰርቶ መስኮት ነበራ ሲሰራት ያንን ዝጋ ፍልሃ ሊገባ ሊቆጣጠራቸው ይችላል። መርከቡን ሊጥለው ሊያንቀጠቅጠው ይችላል። እዚያ ውስጥ ያሉ ፍጥረታት እንዳይጎዱብህ ዝጋ ብሎ ዘግቷት ነበረ። ከ150 ቀን በኋላ ኖህ የዘጋውን መስኮቷን በግራና በቀኝ መክፈቱን ይነግረናል። ማለ 40 ቀን በኋላ ይህን መክፈቱን ነው የሚያሳየን። ወፈን ወለቋ ከመይራይ መነት ገመያይህ እምገጸ ምድር ቁራን ከነሱ ከነኛ መካከል ከአንስርት መካከል ቁርአን ሂድና በምድር ላይ የጎደ ጎሎ ከሆነ ፍሉሃን ተመልክተና ብሎ ቁራን መላኩን ነው የሚነግረን። ቁራ ተልዕኮ ሂዶ ከዚያ በኋላ እሱ ሂዶ ሳይመለስ በዚያው የሚበላ ነገር አግንቶ የወዳደቀ ነገር አግንቶ ቁራ ሳይመለስ በዚያው መልእክቱን መልሶ መጥቶ ሳያበስር በዚያው መቅረቱን ነው የሚነግረን ማለት ነው። ይሄ አንዳንድ ጊዜ አሁን በአባባል ምንድነው የቁራ መልእክተኛ ይባላል። ያ ማለት ምን ማለት ነው? ለተላከበት አላማ የማይታመን ሂዶ የማይመለስ የፈለገውን ግብ የማይመታ ደርሶ መጥቶ የላክነውን ነገር ሄዶ መልእክቱን ማድረስ የማይችል ማለት ነው። ስለዚህ የቁራ መልእክተኛ የሚባለው ከዚህ የተወሰደ ነው። ቁራውን ሲልከው ሲላክ ተላከ፣ ሊመለስ ግን አልቻለም። ያገኘውን የወዳደቀ ነገር እየበላ በዚያው ቁራው መቅረቱን ነው። ከዚያ በኋላ ቁራው ሲቀርበት ደግሞ ውሃው መጉደልና አለመጉደሉን ለማየት ወፈነው አለ ርግብ ይላል። ከቁራ በኋላ እሱ ሲቀርበት ርግብ ልኳታል። ርግቢዳ ተመለከተች፣ አየች። ዓለምን በክንፍ በራ ዙሪያውን፣ ቃኘችው። እየቃኘች ቆየች። ወይ ረከበት ሀበት ታይር ፍግራ እግሯን የምታሳርፍበት ግን ምንም አላገኘችም ነበረ በምድር ላይ የምታርፍበት አጣች። ወታጊሳ አጊሳ ሰዋ ካይ በፈንዋ ለርግ ውስጥ ምድር ከመትራይ ከዚያ በኋላ ተመልሳ መጣችና እዚያው አብራ ተቀመጠች። እንደገና ከሰባት ቀን በኋላ ርግብ መልሶ ለሁለተኛ ጊዜ ላካት። ወገባ ታቢሁ ርግብ ፍና ሰርክ ወባቲ ውስጥ አፏ ቆጽል ከሰባት ቀን በኋላ መልሳት ልኳት ሂዳ ርግብ ቃኝታ አራቱን ማዘር ቃኘች። ከቃኘች በኋላ የእግሯ ማረፊያ ገኘች። የእግሯ ማረፊያ ስታገኝ ሐጽ ማያይህ ነትክ ማያይህ የፍልሃ ጎልዷል። በምድር ላይ የዓለም ሰላም የታወጀ ይመስላል። እግዚአብሔር ዓለምን ይቅር ያለው ይመስላል። እግዚአብሔር ዓለምን ይቅርታል። አረስተ አድባር ብቻ አይደለም፣ ገጸ ምድርም እየታየ ነው ያለው። ለዚህም ደግሞ ሳርና ቅጠል ያለበት ቦታ ድርሽ መጣለው ድመጥቻለው ብላ ቆጽ ይዛ መጣ። ያው ቄጠማ ይላሉ ሊቃውንት። ቄጠማ ይዛ መጣለችና እሱ ይዛ መታ ለኖህ በምድር ላይ ፍልሃ እንደ ጎደለ ዓለም ሰላም ሊያገኝ እንደተቃረበ ዋዜማ ላይ የሰላም ዋዜማ ላይ እንዳለ ወደ ምድር ወደ ዓለማቸው ለመመለስ የተቃረበ ጊዜ ሰዓት እግዚአብሔር ርቅ የሰጠበት እንደሆነ ይህን አንጥታ ያበሰረች ነው። ዛሬ መቤታችንን ርግበ ኖህ እንላታለን። ርግቧ ሂዳ ማያይህ ጎደለ እንዳለች፣ ቄጠማ ይዛ እንደመጣች ምስራች ክርስቶስን ይዛ የተገኘች መቤታችንም የኃጢአት ማይበል ውሃ ጎሏል በምድር ላይ ብላ ክርስቶስን ያስገኘች ስለሆነ እርግበን ኖህ ብለን ከመኘታችን ጋር መስለን በእርግባ እናስተምራል። ወታ ጊሶ ካይ በሰቧ ሞይለ ፈነዋ ነው። ሰባት ቀን ተልካ ይህንን ይዛለት መታለች። ዋመኮነ ሰላሳ ሚት ዋሃዱ አመት የኖህ ሶስት መቶ አመት አመት ህይወት ከሆነ በኋላ ቀዳማይ ሀልቀማይ የምነምድር በምድር ላይ ውሃ ጎደለ። ኖህም ከዚያ በኋላ ያንን መርከቡ ላይ ያለውን መስኮት ከፍቶ ዓለምን መቃኘት ማየት ፈለገ። ወደ ምድር መምጣቱን ይህን ይገልጻል። ወበካል ወርህ አማስሩ ወሰኒው በሁለተኛ ወር በምድር ላይ የብሰት ምድር ምድር የብስ ሁና ተገኝታለች። ወይም ደረቁና ተገኝታ ውሀው ደርቆ መገኘቱን ይህን በዝርዝር ያስረዳል ማለት ነው። ወይ ቢሉ እግዚአብሔር ለኖህ እግዚአብሔርም ኖህን አለው ጻእ እምነ ታቦት አንተ ወብእሲትከ ወደቂቅከ ወብእሲተ ደቂቅከ አንተ ሚስትህ ልጆችህና የሚስትህ ልጆችህ ናችሁ አጠቃላይ እናንተ ከዚህ በኋላ ከመርከብ ውጡ ወኩሉ ዘሃሎ ምስሌከ ከአንተ ጋር ያለው ሥነ ፍጥረት ሁሉ እንስሳቱም አራዊቱም ከዚህ በኋላ ውጡና በምድር ላይ እንድትኖሩ ፈቅጄላቸዋለሁ ብሎ አዕዋፈ ሰማይ ወአሳተ ባሕር ወዘኔ የሐውር ተንቀሳቃሽ ሁሉ በአጠቃላይ ይዘው የገባ ወደ ምድር አንጣው ከዚህ በኋላ ከመርከብ አስወጣ ብሎ ከመርከብ ማስወጣቱን የመጀመሪያው ክፍል በዝርዝር ይህን ያስረዳናል። በሁለተኛ ሁለተኛው ክፍል ስንመለከተው ኖህ ለእግዚአብሔር መስዋዕት ማቅረቡ ነው የሚነግረን ማለት ነው። እግዚአብሔር ያንን ፍሉሃ አሳልፎ ያንን መከራ አሳልፎ እንስሳቱንም አራዊቱንም በሰላም ወደ ምድር መመለሱን መርከቧ በምድር ላይ ማረፏን በምድር ላይ እንዲኖሩ እግዚአብሔር መፍቀዱን ይሄንን ምክንያት አድርጎ ኖህ ላደረገለን ነገር ሁሉ ለእግዚአብሔር መስዋዕት ለማቅረብ ዝግጁ መሆንና ወነደቀ ኖህ ምስዋ ይላል መስዋዕት የሚያቀርብበትን ቦታ መስራቱን ወይም ቤተ መቅደስ እንደምንለው ቤተ መቅደስ ባይኖር በዚያን ጊዜ ድንኳን ጥለው እንደ ቤተ መቅደስ ያንን መስዋዕት በዚያ ውስጥ ለእግዚአብሔር ያቀርቡልና ያንን ማጥረቡን ለእግዚአብሔር ዋንሳ ምን እንስሳ ወኩሉ ዘንጹህ ዋይረገብ ቁርባን ዲበ መስዋ አስቀድሞ ናብየል እንደሰዋው ንጹህ መስዋዕት የሆነ ለመጀመሪያ ጊዜ በምድር ላይ ኖህ ለእግዚአብሔር ከእንስሳቱ ንጹህ ከሆነ እንስሳ መስዋዕት ማቅረቡን ነው። ዋፅኤን እግዚአብሔር ማእዛ ሰናይ ወይ ቤ እግዚአብሔር። እግዚአብሔርም ማእዛው መልካም የሆነ መስዋዕት ደውና መቀበሉን ነው። ማእዛ ሰናይ ማለት አሸተተ ማለት ተቀበለ ማለት ነው። አሁን ላይ ከመእይድ ግን ረጊ ቦታ ለምድርም በእንተ ምግባሩ ለጓለመያው እግዚአብሔርም እንዲህ አለ መስዋዕትን ተቀብየዋለሁ ንጹህ ማእዛ ነው። አሽቸቸዋለሁ፣ ተቀብየዋለሁ። ከዛሬ በኋላ ምድር እንዲያግመኛ ለሰዎች ብዬ ወይም በሰዎች ኃጢአት ምክንያት እንደዚህ ላረግማትም ደግሞ አስብ ያለው ለጓለም ያው እስመስዩ ሙስተልቦሙ ለጓለም ያው እኪት በሰው ልጆች ዘንድ በልባቸው ክፋት አይጠፋም። በኩሉ ጊዜ ምነንኡ ሶሙ ወአብዮም ከታላቁም ከታነሹም አይጠፋም። ወይ ደግምን ከአማሱኖ ለኩሉ ዘመደ ጓለም ያው ከዚህ በኋላ የሰው ልጅ ዳግበኛ አላጠፋውም፣ ደግሜ ላጠፋው አልፈልግም ብሎ እግዚአብሔር ለኖህ ቃል መግባቱን ኩሎም ዋይሊሃ ለምድር ዘር ወማይረር ቁር ውሃፍ ዋሃጋይ ወክረምት መዓልተ ወሌሊት ዘይሃድግ ዘይተሓድግ ዘይሃድግ ይህንን አልተውም አይቀርም። እነኚህ ከዚህ በኋላ መዓልትም፣ ሌሊትም፣ ክረምትም፣ በጋም እነኚህ ሁሉ ነገሮች በሰላም ይከናወናሉ። እነኚህን ሰላማዊ የሆኑ እነኚህ ነገሮች ሁሉ እኔ እሰጣለሁ። ከነፋስ ጀምሮ ከደመና ጀምሮ ነፋስ፣ ደመና እንደገናም ደግሞ ማዕልትና ሌሊት ክረምትና በጋ ብርዱም ቁሩም ለሰዎች በተስማማ ሁኔታ ምድርን በዚህ ምድር እየተንከባከብኩ እኖራለሁ እንጂ ዳግመኛ ምድርን አረግማትም እንዲህ አይነት መከራ አላመጠባትም ብሎ ለኖህ እግዚአብሔር ቃል መግባቱን በዝርዝር በማስረዳት ኦሪት ዘፍጥረት ምዕራፍ ስምንት ሀሳቡን በዚህ ያጠናቅቃል ማለት ነው። ያስተማረን፣ የገሰጸን፣ የመከረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫት ከፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።